ወይም የሚከሰቱ ጉልህ ስህተቶችን እያየን ነበረ። አምስት ስህተቶች ይከሰታሉ ብለናል። ለማስታወስ ያክል ወደ ካፍ ቀረብ ያለ አይነት አነባበብ ቃፍ በቃፍና በካፍ መካከል ያለ ማለት ነው። ሌላው እንደገና ደግሞ ከስራ ሆና በምመጣበት ጊዜ መወፈሩን ለመቀነስ በጣም መታገል እና ወደ ካፍ እንድትሄድ የሚያደርስ አይነት ጥረት ማድረግ ማለት ነው። ይሄ ስህተት ነው ማለት ነው። ከስራ ስትሆን መወፈሯ ይቀራል ሳይሆን የተባለው መወፈሯ ከዶማውና ከፈትሐው ይልቅ ከስራው ላይ ውፍረቱ ቀነስ ያደርጋል ነው ያልነው ማለት ነው። ሌላው ደግሞ ወደ ገ ፊደል ወይም ወደ ጂ የእንግሊዝኛው ወደዛ መቀየር እንደሆነ፣ ድምጿን ደግሞ ሌላው አራተኛው ድምጿን ከይን ጋር መቀላቀል፣ ይህም ስህተት እንደሆነ። ሌላውና የመጨረሻው እሷን የሀምስ ፊደል ማድረግ፣ የጀህር ፊደል ሆና ሳለ ወደ ሀምስነት መቀየር ወይም ደግሞ የሹክሹክታ ነገር ማድረግ ማለት ነው። ይህንን እንግዲህ ስለ ቃፍ አይተናል ማለት ነው።

በጣም ሀምስ ለማድረግ መታገል ማለት ነው። ሀምስነቷን ለማግነን መሞከር ማለት ነው። ለምሳሌ ፈካኑ ያለውን ፈካኑ ያለውን በጣም ካ ያለውን ምንም አይነት ፈሃኑ አይነት እንዲሆን ማድረግ ማለት ነው። ያው ሙሉ በሙሉ ሃ ባይሆንም ግን ሀምስነቷን በጣም ማጉላት ማለት ነው። ሌላው ኩዊረት ያለውን ብናይ ሁዊረት አይነት ነገር ማለት ነው። የሁለተኛው ተርኩ ሀምሲሃ ወኻሰተን እንደ ሱኩኒሃ ስኩን በምትሆንበት ጊዜ በተለይ ሐምሱን መተው ማለት ነው። ይሄ ደግሞ ለምሳሌ ዚክሮክ ያለውን ዚክሮክ ያለውን ወደ ቀልቀላነት ዚክ እንደዚህ ብሎ በጣም ለማውጣት መጣጣር ማለት ነው። ሌላው የክቱቡና ያለውን ደግሞ እንደዚሁ ሰድሮክ፣ ዊዝሮክ ያለው እና እነዚህና መሰል ቃላቶች ካፍ ሱኩን ሁና የምትመጣበት ቦታ ላይ ሀምስነቷን መተውና ለማጉላት መሞከር ማለት ነው። ሶስተኛው ኑጥቁሀ ሸቢሀተን ቢልቃፊ። ሌላው ደግሞ ወደ ቃፍ የተጠጋች አድርጎ የተወሰነ አመሳስሎ ማውጣት ማለት ነው። እሷን ለምሳሌ ወተራኩከ ቃኢማ ያለውን ወተራቁከ፣ እንደዚህ ወተራቁከ ብሎ እንትን ማድረግ ወይም ወኢደ ሰማኡ ኩሽጣት ያለውን ቁሽጣት ወደዛ ነገር መውሰድ ማለት ነው። እንግዲህ ይሄ ካፍን በምናወጣበት ጊዜ የሚከሰቱ ጉልህ ስህተቶች ናቸው ማለት ነው። ሌሎችም ስህተቶች ይኖሩታል። ዋና ዋና ስህተቶች ግን አብዛኛውን ጊዜ እንዲህ አይነት ስህተቶች ይጎላሉ ማለት ነው። ሌላው ቀጣዩ አብረዙል አክጣኢ እለቲ ተሕዱቱ ዕንደ ኑጥቂል ጂሚ ጂም የሚባለውን ፊደል በምናወጣበት ጊዜ የሚከሰቱ አሁንም ጉልህ ስህተቶች ናቸው። ወደ አምስት ስህተቶች ተጠቅሰዋል። የመጀመሪያው ኑጥቁሃ ሪክወተን ሪክወና ሽዳ ፊደሎች ብለን እና በይንያ ብለን የከፈልናቸው አሉ ሽዳ ጠበቅ ያለ ነው። ሪኽዋ ማለት ደግሞ ላላ ያለ ወይም ስስ የሆነ ማለት ነው እና በሪኽዋ መልኩ መቅራት ማለት ነው። ጃአሉ ወጀነትን ያለው ወደ ጀነት እንዲሁም ወጀነትን ያለውን ወጀነትን ወደ ጀፊደል መውሰድ ወይም ደግሞ ስስ አድርጎ ሽዳነቷን ባህሪዋን ማስለቀቅ ማለት ነው። ሳኔን ከልጡ ሰውቲሃ ቢዳሊ ከዳልፊደል ጋር መቀላቀል ድምጿን የድ የድ ዳልም ጅምንም አንድ ላይ ማድረግ ማለት ነው። ና የጅ መዑን ያለውን እንት ላይ ዳልፊደልን መጨመር ማለት ነው። ሌላው ከልጡ ሰውቲሃ ቢሺኒ የሦስተኛው ከሺን ጋር ድምጿን መቀላቀል፣ ለምሳሌ አልሙጃሂዲና ያለውን አልሙቻ ሙቻ ወደ ቼነት መውሰድ ማለት ነው። ደግሞ ይሄ ቼ ወደሚለው የላይኛው ወደ ዣ ብለናል፣ ቀለል ስናደርጋት። ይሄንኛው ደግሞ ወደ ዳል ጋር ስንቀላቀላት ደግሞ የድ የጅ ይሄ ወደዛ መውሰድ ማለት ነው። ይህም ወደ ቼ አይነት ቀረብ ይላል። ይሄን ኛው አልሙጃ እንደዚህ አይነት ሙጃ አይነት ድምፅ ማውጣት ማለት ነው። ሌላው ቀልብውሃ ያ አን ያ ማድረግ ሙሉ በሙሉ አልመሳጂዲ ያለውን አልመሳይዲ፣ መሳይዲ ብሎ ማንበብ ማለት ነው። ይሄ ጂምን ወደ ተስሂልነት ለመቀየርና ወደ ለማድረግ መሞከር ማለት ነው። ካሚሰን ንጥቁሀ ሚስል ሐርፊ ጂ ልክ እንደ ገ ወይም በእንግሊዘኛው እንደ ጂ ፊደል ማንበብ፣ አልሐጉ ብሎ ማንበብ ማለት ነው። አልሐጁ ያለውን ጉ እንደዚህ። ግብጾች አሁን ጂምን በገ ያነባሉ። ስህተት ነው። ይሄ ማለት ነው። ቁርአን ላይ እንደዛ አይቻልም ማለት ነው። ቀጣዩ አብረዙ ልአክጣ ለ ተሕዱሱ ዐንደ ንጥቅ ሺኒ ሺን ፊደልን በምናወጣበት ጊዜ የሚታዩ ጉልህ ስህተቶች አንደኛ ضዕፍ ሰውቲሃ ቢሰበቢ ضዕፍ ልዕትማድ አላ መክረጂ የመውጫ ቦታው ለመመርኮዝነት ደከም ያለ ስለሆነ እሷንም ድምጿን ማድከም ማለት ነው። ይሄ ስህተት ነው። ይሽተራው ያለውን ይሽተራው ብለን ድምፁን ለማድከም መሞከር ይሽተራው፣ እንደዚህ እና ይሽተራው ብለን ማንበብ አለብን። ወይም ሽን ሱኩን ስትሆን መጠንቀቅ አለብን። እንዲሁም ሐረካም ያላት ሁና በምትመጣበት ጊዜ እንደዚሁ ተጠንቅቀን ልናወጣ ግድ ነው ማለት ነው። ሌላው ኢብቃኡ ሰውቲሃ ማሕሱረን ድምነ ልፈሚ ድምጿ ከአፍ እንዳይወጣ እዛው አፍ ውስጥ የታገደ አድርጎ ማቆም ማለት ነው። ወደ ውጭ እንዳይወጣ ማድረግ፣ ትንፋሹ ወደ ውጭ ካልወጣ ሽንነቱ ይቀራልና ማለት ነው። ቢሰበቢ ዓደሚል ሙባዓደቲ ቀሊላን በይነል ፈከይኒ ሁለቱን ማላ መጫዎቻችንን የላይኛው እና የታችኛውን መንጋጭላ ሁለቱን ባለማራራቃችን ሰበብ ወይም ባለመክፈታችን ሰበብ ፈላ የተመከኑ ሰውቱ ሚነልኩሩ እጂ ድምፃችን ከመውጣት እንዳይችል ይሆናል እና በዛ ሰበብ ድምፁ ታፍኖ እንዲቀር ማድረግ፣ ይህም ስህተት ነው ብሎ አሁን ይሽተራው ነው የሚለው ይሽተራው ይላል ብሎ እፍን አድርጎ የላይኛውና የታችኛው በምላስ አማካይነት እንዲዘጋ ካደረግን ይሄም ስህተት ነው ማለት ነው። ሌላው ተቅዲሙ መክረጅሃ ቀሊለን አን ወሰጢ ሊሳኒ ከምላሳችን ከመካከለኛው ክፍል ትንሽ ቀደም ማድረግ አወጣጧን ማለት ነው ፈየኽሩጁ ሰውቱን መሹቡን ቢሰውቲ ሲን ከሲን ድምፅ ጋር የተቀላቀለ ድምፅ ይወጣል። እንደዛ ከሆነ ነው። ለምሳሌ ሚነሽ ሸይጦን ረጂም ያለው ሚነ ሴ እንደዚህ አይነት ወደ ሲንነት ትንሽ ቀደም ካደረግነው ከምላሳችን በኩል ያለውን ከመውጫዋ ከሽን መውጫ ቀደም ካደረግነው ወደ ሴነት ይሄዳል ማለት ነው። ወይም ሰ ዘር ወደ ሲን ዘር የተቀላቀለ ሆኖ ይወጣል ማለት ነው። ሌላው ተፍሂም፣ ውሃ እንጃ ወረት ሐርፈን ሙፈኸመን የሚወፈር ፊደል ከተጎራበተች፣ በዛ ሰበብ እሷንም ማወፈር ማለት ነው። ሸ ነበር የሚባለው ፈትሐ ሲሆን ሸ ነው። ቦማ ሲሆን ሹ ነው። ከስራ ሲሆን ሺ ነው። ስለዚህ አሁን ምን ይደረጋል ማለት ነው። ሻጧጧ ያለውን ለምሳሌ ሾጧጧ ብሎ ማንበብ ማለት ነው። ሾ ወደ ሾነት መቀየር ማለት ነው። ይሄም ስህተት ነው ማለት ነው። ለማወፈር መሞከራችን ይ የሺን በዚህ ያልቃል። አራት ጉልህ ስህተቶችን አይተናል ማለት ነው።

እሷም በምናወጣበት ጊዜ የምላሳችንን የመካከሉን ክፍል ጫናውን ማጋነን ወይም ጫናውን በጣም መፍጠር ማለት ነው። ወኻሰተን በተለይ ደግሞ ኢንሹድ ደት ሸዳ ከሆነች በተለይ ሸዳ ከሆነች ማለት ነው። ኢያካ አሁን እንደዚህ ይሄንኛው አይነማ ያላን አይነማ እንደዚህ አይነት በጣም ጫና መፍጠሩ ይሄ ስህተት ነው ማለት ነው። ثانيًا ሁለተኛ፣ خلط صوتها بشيء من صوت الغنة ከጉና ድምፅ ጋር የተወሰነ አብሮ መቀላቀል ከያዋ ጋር ማለት ነው። ለምሳሌ አዱንያ፣ ያላን አዱያ፣ አዱያ እንደዚህ ካልነው ያኡን ማንነቱን ግልጽ አላወጣ ነውም ማለት ነው። ይሄ ስህተት ነው። ሌላው አብረዙል አክጣ ለቲ ተሐድሱ እንደ ኑጥክት ባድ ፊደልን በምናወጣበት ጊዜ የሚፈጠሩ ጉልህ ስህተቶች ናቸው። ደግሞ እነዚህ አሁን የምናያቸው፣ አንደኛ ኢብዳሉሃ ቫአን ወደ ቫእ መቀየር፣ ለምሳሌ ያለውን ለ ብሎ ማንበብ ማለት ነው። ለ በ ሳኒየን ኢብዳሉሃ ዳለን በዳል ማንበብ ዳል አድርገን ማንበብ ማለት ነው። ለምሳሌ ቱፊነ ያለውን ቱፊዱነ ብሎ ካነበበ ወይም ገይር አልመግዱብ አብዛኛው ሰው የሚሳሳተው ስህተት ነው። ይሄ ስህተት ነው ማለት ነው።

ራቢንዐ ቀልቀለቱሃ ቀልቀላ ማድረግ ባድ የቀልቀላ ፊደል አይደለችም፣ ግን ቀልቀላ ማድረግ ለምሳሌ ወቀቡ ያለውን ወቀቡ እንደዚህ ብሎ እንት ማድረግ ማለት ነው። ወቀቡ እንደዚህ። በጣም ብዙ ሰው የዚህ አይነት ስህተት ይከሰትበታል። ይሄም በተመሳሳይ ስህተት ነው ማለት ነው። ካሚሰን ኢክራጁ ጉነትን ማዓሀ አብሮ ጉና ከሷ ጋር ማውጣት ፈ ያለውን ፈሉ እንደዚህ ወደ ጉና ነገር ማለት ነው። ሳዲሰን ኢድጋሙሃ ቢማ በዐደሃ ከሷ ቀጥሎ የሚመጣ ፊደል ጋር ኢድጋም ማድረግ መጨፍለቅ ማለት ነው። ኢጡሯ ያለውን ኢጡሯ ብሎ

ወላቱ ሐሚና ካልነው ማለት ነው። ራቢዓን አራተኛው ኢድጋሙ ላም አልቀመሪየት ፊል ጂሚ፣ ላም አልቀመሪያን ጂም ላይ ኢድጋም ማድረግ ወይም መጨፍለቅ ማለት ነው። ሁለት አሉ፣ ላመሸምሲያና ላመልቀመርያ የምንላቸው። ኢዝሃር የሚሆን አለ፣ ኢድጋም የሚሆን አለ። ጂም ጋር ኢድጋም ሳትሆን ኢዝሃር ነው የምትሆነው ግን ሰው ሲያነብ አንዳንድ ቦታ ላይ ከጅም ጋር ስትሆን ይድጋም የማድረግ ነገር አለ። ስህተት ነው። አልጂባሉ ነው እንትኑ አጅባሉ ካል ነው አጅባሉ ካል ነው። ስህተት ነው። خامسا خلط صوتها بشيء من الغنة ከ غنا ጋር መቀላቀል ማለት ነው የተወሰነ غنا ከድምጿ ጋር መቀላቀል

ዒንደል ወቅፊ ዓለይሃ በምናቆምበት ጊዜ እሷ ላይ የሚገባትን ውና አለመስጠት። ፊ ናሕዊ፣ ለምሳሌ ነስተዒን ስንል፣ ወደ አፍንጫ። ነስተዒን ብሎ አንዳንዱ እንትን ያደርጋሉ። ነስተዒን ብሎ እንትን ያደርጋሉ። ውና አላት፣ ወደ አፍንጫ ወሰድ። ነስተዒን እንደዚህ መሆን አለበት ማለት ነው ሳኒየን አልሙባለገቱ ፊ ኢዕጣኢሃ ሓቅሃ ሚነል ጉነት ዒንደል ወቅፊ ዓለይሃ ከማ ፊል ሚሳል ሳቢቅ፣ ባለፈው ከላይ ያለው ምሳሌ ላይ እንዳየነው ደሞ በጣም ማጋነን፣ ጉናውን ስናቁም ሓቋን ሰጠን ብለን ደሞ የበለጠ ማጋነን አይነት ድምፂ ማውጣት ነስተ ነስተዒን እንደዚ ካልነው ደግሞ ይሄ ማጋነን ይባላል ማለት ነው።

አኗሮ ብሎ ማንበብ ማለት ነው። ማወፈር እሷን ለማወፈር መሞከር ማለት ነው ካሚሰን። አምስተኛ ተጥኒኑ ጉነቲሃ ኢዛ ሹድደት ሸዳ የሆነች ጊዜ ጉናውን በጣም መለጠጥ ማለት ነው። ፊናሕዊ ሚነልጅነት ወናስ ያለው ሚነልጅን ነቲ ወናስ እንደዚህ በጣም መለጠጥ ማለት ነው። ወየኩኑ ዛሊከ ቢተምዊጅ ልጉነቲ ወሀዝሀዘቲ ሰውቲ አስናአ አዳኢሃ ይሄም የሚሆነው ምንድን ነው? ጉናውን ልክ በማናፈስና በማንቀጥቀጥ ማለት ነው፣ ድምፅዋን ስናወጣት ሚነልጂን

ገይን መቀየር ማለት ነው። አው ሰውተን ፈመውየን ዓኢመን ወይም ደግሞ ምንነቱ ማያስታውቅ አፍ ላይ የሚወጣ ድምፅ አድርጎ ማውጣት ማ ነው። አማን ራም እንደዚህ ዓይነት አነባበብ ስሕተት ነው። አሮሕማን ራሒም ብለን ማንበብ አለብን። ወይም አሮሕማን ራሒም ብለን ዋውይሁን

እና እዚህ ላይ አሁን አረዛቁ ብንለው ይሄ ስህተት ነው ማለት ነው። እንደዚሁ ይርጄዑ ያለውን በምናነብበት ጊዜ ይርጄዑ ብለን ማንበብ ማለት ነው። ይሄም ስህተት ነው። የሚወፈርበት ቦታ ነው፣ አቀጠን ነው ይባላል ማለት ነው። እንዲሁም የሚቀጥንበት ቦታ ላይ ከስራ ሁና ከመጣች እኛ ካወፈርናት፣ ይሄም ስህተት ነው ማለት ነው። ራቢዐን አራተኛው፣ ኑጥቁሃ ሸዲደተን ሙሐስረመተን የታገተችና ወይም ደግሞ የታፈነች አድርጎ ማንበብ። አርራሕማኒ ረሂም ሸዳ በምትሆንበት ጊዜ ሸዳ ሆኖ ግን የታገደ ወይም የታፈነ ማድረግ ማለት ነው። አራሕማን ራሂም እንደዚህ አድርጎ ወደዚህ ተቀራራቢ የሆነ ድምጽ ማለት ነው፣ ማውጣት። ሌላው ኻሚሰን አምስተኛው በሙሸፈተይኒ አትና አኑጥ ቢሐ እሷን በምናወጣበት ጊዜ ከንፈራችንን ማሞጥሞጥ ወይም ደግሞ መግጠም ማለት ነው። አራሕማን ራሂም ያለውን እንደዚ እያሉ ወደ ዋው ወደ መጨመር ነገር መሄድ ማለት ነው። ይህም ስህተት ነው። ሌላው ስድስተኛው ዓደሙ በያኒሃ ኢዛ ሱኪነት ሊል ወቅፊ ለማቆሚያ ሱኩን ያደረግና ጊዜ እሷን ግልጽ አለማውጣት ማለት ነው። ለምሳሌ ሁስር ያለውን ሁስር እንደዚህ አሲህር ያለውን እሲህ እንደዚህ ውጦ ማስቀረት ማለት ነው። ማንነቷን ፊደሏን እንዳትኖር ማድረግ ማለት ነው። ቀጣዩ የሚሆነው ኢንሻአላህ ጧ እና ዳል ታ እነዚህ ሶስቱን ፊደላቶች በምናወጣበት ጊዜ የሚከሰቱ ስህተቶችን ነው የምናየው ማለት ነው።